ሰላም ሰላም፣ እንዴት አመሻችሁ? ሙስሊምም ክርስቲያን ምዕቶቼ ምሽታችሁ ኪዶኪ ፋይል እና ፎሮፎር ነው። እኔ እግዚአብሔር ይመስገን አለሁኝ። ዛሬ ረፍት ነበርኩኝ። ከጠዋት ጀምሬ ጠፍቻለሁ። ኢንተርኔት ያለበት ቦታ አልነበርኩም። ስገባ ብቅ ጥልቅ፣ ፈካ ደመቅ፣ ነጠፍጠሽ ጠንቧ ብዬ ስገባ ሄልሻ ና ያብ ታርቀው አገኘው ዋይ ዋይ! ለማንኛውም እግዚአብሔር አምላክ እቅፍ ድግፍ አድርጎ ይጠብቃችሁ፣ እህቶች ወንድሞች፣ ሙስሊሙ ክርስቲያንም ፈጣሪ ይጠብቃችሁ፣ ባላችሁበት ቦታ ከክፉ ነገር ይሰውራችሁ እያልኩኝ አቤት፣ ዋትሳፔ ላይ የተላከልኝ ጂጂ የት ነሽ? ጂጂ የት ነሽ? ጂጂ የት ነሽ? ጂጂ የት ነሽ? ኧረ በስመ አብ ወልድ ወመንፈስ ቅዱስ እግዚአብሔርን ኦዲየንሶቼ፣ ግን በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ፣ ማርያምን ነው የምላችሁ እና የምልላችሁ ነው። ሄሉና ያብ ከ ከእረፍት ስመጣ ሄሉና ያብ ታርቀዋል። አቤት አቤት፣ ስለ ሁሉም ነገር እግዚአብሔር ይመስገን። ሁሌ የምናገረው ቃል ነው። እግዚአብሔር ያጣመረውን ፍቅር ማንም አይለየውም። የፈለገ ጠላት ዙሪያቸውን ቢከብ እነሱን ያብና ሄሉን ያገናኘው እራሱ እግዚአብሔር ነው። ሰው ሳይሆን እግዚአብሔር እራሱ ነው ያብን ወደ እሷ ህይወት አምጥቶ ማረፊያ ያደረገው። ይሄን ከመጀመሪያው እስከመጨረሻ ሁሌ የምናገረው ነው። እና ስለ ሁሉም ነገር እግዚአብሔር ይመስገን። ሄሊሻን ሊሻን ብንቆጣት እንተን ብንላት ለእሷ ስንል ነው እንጂ በእሷ ላይ ማንም ጠላት ሊሆንም አይችልም። እኔ አላቅም አላቅም ደግሞ እኔ አላቅም ግን ማለት ነው እኔ በተናገርኩበት አላፍርም። እውነትንና እውነትን ይዤ በዛ ላይ ደግሞ እኔ የተናገርኩትን ቃል ነው እነሱ ራሱ እየተናገሩ የሚሰሩበት። የሚገርማችሁ ነገር ለምንድን ነው አላልኩም፣ በቀደም ለምንድን ነው ልዑልና ኪራ ለምን ሄዱ ጋር ሁለታችሁ ሄዳችሁ ኪራ እንኳን ቀርተ እሱን አታረጋጋው ወይ ብዬ ተናግሬ ነበር። ያበም ይሄንን ቃል ዛሬ ድግም ማደረገው እንደሚሰሙኝ ጠንቅቃችሁ እወቁ። አዎ እና ምን ልላችሁ ነው? እግዚአብሔር ይመስገን። ማንም ቢፈተፍት እኔ የሚገርምኝ የኮሜንቶች ማሽቃበጥ፣ አሽቃበጣችሁ እኮ እሽኪሊሊሊሊ፣ እኮ ነው ያላችሁት፣ እሽኪሊሊሊሊ። ምድረ ምቀኛ፣ ምድረ መተተኛ፣ ምድረ ተንኮለኛ፣ ሁለቱ እንዲለያዩ የአበሷን አይወዳትም፣ የአበሷን አያፈቅራትም፣ ልዩን ነው የሚያፈቅራ። እግዚአብሔር እንደው በህይወት ዘመናችሁ ፍቅረኛችሁ ጋር ያለያየ ያኑራችሁ፣ እናንተ ክፉ ክፉ ሙግንቻ ወዳጆች አመስላችሁ እስስቶች፣ እባቦች፣ መርዛማ ኦዲንሶች አላችሁ ማለት ነው። ስትመሰክሩ ስለ እውነት መስክሩ፣ ስትኖሩ ስለ እውነት መስክሩ። ለሄሉ ለያበም ሰዓት ታዳሉ ሄሉ ስታጠፋ ሄሉን መቆጣት ያብ ሲያጠፋ ያበን መቆጣት ነው እንጂ ያልሆነ ነገር ይሄ አስመሳይ ይሄ ሾካካ፣ ድሮም እኮ ወዷት አይደለም እንንንንንን ዛሬስ ምን ይወጣችሁን? ምድር አሽቃባጭ እከካሞች፣ ምን ይወጣችሁ ዛሬ? ይሄን እኮ ወለለለለለ ብላችሁ አሽቃብጣችኋል። ይሁን ምድረ ቡግንጃ ሙላ ማለት ነው። ምን ይዋጣችሁ? እኔማ በቀደም የሰደባችሁት ካላችሁ ኮሜንታችሁን እያወጣው ነው። ነገ ጠዋት መሰራባችሁ እያንዳንዳችሁ ስማችሁን እንዲህ ለጥፌ ነው ከጭንቅላታችሁ እስከ እግራችሁ ምገልባችሁ፣ ምድረ ምቀኛ

ማንም ከሄሉ በፊት አይደለ እንደሚያውቃት ሄሉን ሄሉ ሳብ ያገባት ነበር። ሁለት ዓመት የማይቆይም ነበር ስላልፈለጋት። ፈለጋት እኮ ነው ሄሉ በልጣ ቆንጆ ሆና ልቧን ወዶ ወደሷ የመጣው ማን ማን? ልዩ በልጣ ማንነቷን ወዷት ነው እንጂ የመጣው። ልዩ ቢያፈቅራት ኖሮ እኮ ማንም ሰው አይከለክለውም ነበረ። ምክንያቱም ከሄሉ በፊት እሷን የሚያውቃት የሚያውቃት አልፈልግሽም ብሎ ሜዳ ላይ አይጥላትም ነበረ። ምድረ እከካም ግን ገለ ልዩ ከሄሉ ኡልጋ ሲሄ ገለ ምናምን እግዚአብሔር አምላክ ኖሯችሁን ሁሉ ሲገለማ መጣችሁ። ይኖር እንዲሁ የምትይዙት ወንድ ሁሉ አይበረክትላችሁ፣ ክፎች። እነሱ ሞት ይለያችኋል እንጂ የፈለገ ነገር ቢሆን ሄሉና ያባ ይለያዩ። እኔ ከመጀመሪያ እስከ መጨረሻው የምናገራት ቃል ነው። ግን ሁለቱም ሲያጠፉ፣ ወግር ያበም ሲያጠፋ ወግራለሁ፣ የሉም ስታጠፋ ወግራታለሁ። ወገራ ሲባል ግን የቁጣ ወገራ ነው እንጂ አይፈልጋትም፣ አትፈልገውም። እሷ ሌላ ይዛበት ነው አናት ግንባሩ ላይ አለልም መቼም አለልም። ገባችሁ? ምድር አስመሳይና እስስት ነው። እንደዚህ ግልብጥ ሲል አሁን ይሄኔ እኮ ተገልብጣችሁ ማለት ነው። ያብ ያብ አይዞ ክትሉ ይሆናል እኮ አታፍሩም፣ አታፍሩም እኮ ይሄን። እኔማ ኮሜንታችሁን ነገ እያንዳንዷን እንዲመዥልግ ያውጥቼ ነው አርባ መገርፋችሁ አርባ ስማችሁን እዚች ዝች ጋር ለጥፌ ማለት ነው እያንዳንዷን ገብታችሁ እንትን ያላችሁትን ከዛን ብቻ ይንጋልኝ። ዛሬ ማ ታፍኛለሁ። ረከረፍታውን የገባት ለማንኛውም፣ እግዚአብሔር ያጣመረውን ፍቅር ማንም አይለየውም። ያ ወንድሜ ከአሁን ወዲህ ማንም ጠላት ቢጽፍ የተለያየ ነገር ቢገባባችሁ በመሀላችሁ ንፋስ አታስገቡ። ሲቀጥል ደግሞ ያ ምልልክ ፈልጋለሁ መሰለ ችግራችሁን ሁለታችሁ ፍት ብቻ ፍት ወላ ልዑል ወላ ኪራ ምናምን በመሀላችሁ ማንም ሰው እንዳይገባ አንቺ ልዩ ደግሞ ስርዓት ሽን ያሽ እንዴ ልዑል ጋር ተለጥፈሽ አደል እንዴ ስለዚህ ልዑል ሽና ጥብቅሽ ያዥ እነ ልዩንና በያብና በሄሉ መሃል እግርሽን ቅልጥምሽን ጨንጓራሽን ሳምባሽን አርባ እንዳንገርፈው ግን ታሳዝኛለሽ እኮ ሌላኛው ልብ አላት፣ ጥሩ ልብ አላት ስንል አናቷ ላይ ሄሉ ላይ ልትወጪ አሰብሽ እንዲ? አናቷ ላይ ወጣለሁ ብት አርባ ገልብጠን ነው ሚጥሚጣ ምናጥንሽ ዋ ከልዑል ፍቅርሽን አጣጥሚ አንቺም ማለት ነው። እና ምን ልላችሁ ነው፣ እየተሳደባችሁ እግዚአብሔር ልቦና አይስጣችሁ። እንደዚሁም ከያብም ጎን ሆናችሁ ችግሩን የተረዳችሁ ሁለቱም ከሆናችሁ ስታጽናኑ፣ መልካም አንደበት መልካም ጽሑፍን እንዲህ ብታደርግ እንዲህ ነው፣ እንዲህ ብታደርግ እንዲህ ነው ብላችሁ ስትመክሩ የነበራችሁ እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ፣ ለሰው መልካም እንዳሰባችሁ ዘመናችሁን ሁሉ እግዚአብሔር መልካም ነገርን ያሳስባችሁ። እንደ እህት እንደ ወንድም የምትመክሩ የምትቆ ቆጡ ሄሉን ስለወደዳችሁ እስከነስተቷ። አንዳንድ ሰው ሄሉን ይወድና ሄሉን ይወድን ስተት እየሰራች እያወቁ በርቺ፣ ጎበዝ፣ የኛ ጀግና የሚሉ አሉ። እነዚህ እውነተኛ ወዳጅ አይደለም። እውነተኛ ወዳጅ ጥፋት ስታጠፋ እየመከረ እየተቆጣ የሚገስጽ ነው። እውነተኛ ወዳጅ ማለት ነው እንጂ ስታጠፋ እስከነስተቷ ዋይ፣ ዋይ፣ ዋይ፣ ዋይ እያሉ ልጅቷን ጉድጓድ ውስጥ የሚቀብር አይደለም። ገባችሁ? እና ምልላችሁ ስተቷን ስታዩ የምትቆጡ እንደ እህት ምትመክሯት፣ በተለያየ ጽሑፍ ላይ አስተያየት የምትሰጡ እሱም ደግሞ አንዳንድ ምክር የምትሰጡት ሰዎች እግዚአብሔር አምላክ እድሜና ጤና ይስጣችሁ፣ ክፉውን ያርቅላችሁ። እንደዚሁም ደግሞ ነገሮችን ቆይ ትንሽ እንረጋጋ፣ ኮሜንት ሳንጽፍ እንትን እምል፣ ሁላችሁም እግዚአብሔር ይጠብቃችሁ። ማርያምን ነው የምላችሁ ማርያምን እንደምን፣ እኔ እኮ ፊት ለፊት ነው የምናገር። ሄሉን ማለፍ አልችልም፣ ያብንም ማለፍ አልችልም። በቃ ያየሁትን ነገር እንትን እላለሁ። ደግነቱ ይሰማሉ። የተናገርኩትን ቃል ሲሰሩበት ነው የማየውና ሁላችሁም እንኳን ደስ አላችሁ። እነሱንም እግዚአብሔር አምላክ እቅፍ ድግፍ አርግቶ ለወግ ማድረግ ያድርሳቸው። ጠላቶቻችሁን ሁሉም መብርሃን ተያዝላቸው። እንደው እንዲህ እንደጓጓንላት የአብርሃምና የሳራ ፍቅር አድርጎላቸው በአንድ ቤት ኑረው ኢዲዲያን ወልደው ለማየት ያብቃን እላለሁኝ። እውነትን የሚናገር ሰው በዛው ዘንድ በጣም ጠላት ነው። ታውቃላችሁ፣ እውነትን የሚናገር ሰው አይወደድም። ግን እድሜ ልካችሁን እውነትን እየተናገራችሁ ያ ሰው ቢጠላችሁ ደስ ይበላችሁ። ምክንያቱም እግዚአብሔር ከሰማይ ሆኖ እውነትን ልባችሁን እውነትን እንደምትናገሩ ስለሚያይ ከእግዚአብሔር ታገኙታላችሁ ማለት ነው። በሰው ዘንድ እውነት የሚናገር ሰው ይጠላል። እውነትን እየተናገራቸው ግን መቃብር ብትወርዶ እንዳይቆጫችሁ። አብሶ በመሀት ማህተብ አድርጋችሁ ስለ ማህተባችሁ ከእውነት ከዚህም ከዛም ሳታዳሉ የምትቆሙ እመብርሃን እድሜ ዘመናችሁን ትቆምላችሁ። ገባችሁ? ስለምትወዱት ብቻ እዚህ ጋር ማርገብገብ አደለም እንዴ! በነገራችን ላይ የአብና ሄሉ እኳ እንደ አካል ናቸው። አንድ አካል ናቸው። ለአንዱ እየለያችሁ የምታርገበግቡ፣ ለአንዱ ደግሞ የምትሞግሩ የምትወግሩ፣ እግዚአብሔር አምላክ ልቦናን ይስጣችሁ። ለማንኛውም እግዚአብሔር ያጣመረውን ፍቅር ማንም አይለየውም። ሁሌ ነው የምናገር። ሄሉና ያ ሞት ነው እንጂ የሚለያቸው ማንም አይለያቸውም። አዎ በመሀላቸው ምናልባትም አላውቅም፣ እግዚአብሔር ይቅር ይበል። የማውቀው ነገር የለም። እንዳልክም በተለያየ ነገር አድርጎ እሷን እና እሱን ለማለያየትም ሊጥር ይችላል። ምክንያቱም በእጁ ማስገባት ስለሚፈልግ። ከዛ ውጭ ግን ሁለቱ እንዲለያዩ ጠላት ያላት ሮቤል ደግሞ እንዲህ ያደርጋል። እኔ አላውቅም፣ ሮቤልን ራሱ አላውቅም። ስለማላውቅ ያመለ እንደውም ሮቤልን የጠረጠርኩት ምንድነው? ብዙ ነገር አብራችሁ እንደማትሆኑ እንደማትዘርቁ አውቃለሁኝ ምናምን ሲል እሱን ጠርጥሬው ነበር። ግን አይመስለኝም። እርግጠኛ ነኝ። ወይም እንዳልክ በብ ሌላ ጠላት። ናቲ ደግሞ አያደርግም። ናቲ ያደርጋል እንዴ? እኔ እንጃ። ናቲ ከሁለቱ ሌላ እንግዲህ የእሷን እድገ ማለት ናቲም እድገቷን አይጠላም። ምናልባት ከእንዳልክ ተለይታ ሄሎ ብዙ ለውጥን አሳይታለች፣ ብዙ እድገትን አሳያታለች፣ ብዙ ተሻሽላለች። እግዚአብሔር ይመስገን ራሷን ችራለች፣ በሰው ዘንድ ተወዳለች። ያ ነገር ምናልባት ውድቀቷን እንጂ ሌላ ጠላት ያላት አይመስለኝም። ብቻ እመብርሃን ይጠብቃቸው ወግ ማድረጉን እግዚአብሔር ያሳየን። እግዚአብሔርን እመብርሃን የእነሱን መጨረሻ ያሳምርልን፣ እንዲህ እንደተጓጓን፣ እንዲህ እንደ ጓጓን ብቻ ፍጻሜ እኔ ጋር ገብታችሁ ደግሞ ስታለቅሱ ጅጅዬ እያላችሁ ስትጨነቁ ስትሸበሩ፣ እንደዚሁም አይዟችሁ፣ እነሱ አይለያዩ፣ ሞት ነው የሚለያቸው። ደግሞ እኮ የማልኩ ነው እኮ እግዚአብሔርን፣ እነሱ ይታረቃሉ፣ አይለያዩም ነው የምላቸው በሙሉ ልቤ ማለት ነው። ለምን ተማምኜ እንደምምል ታውቃላችሁ? እግዚአብሔር ነው ያብን ወደ ሄሉ ህይወት ያመጣው ሰው አይደለም። እግዚአብሔር ያጣመረውን ፍቅር ማንም አይረታው፣ ማንም ሰው ህዝቦች ሊያለያዩ ቢሞክሩ እግዚአብሔር ያለበት እውነተኛ ፍቅር ከሆነ ማንም ሰው አይለየም። ምክንያቱም ልብ ለልብ ተገናኝተዋል። እሷን ታፈቅረዋለች፣ እሱም ይወዳታል። እኔ ያ ባይወዳትም ስትሉ ደሜን ነው የምታፈሉኝ። እግዚአብሔር ምስክሪ ነው። መን ነው ልዩነም የሚወዳት። እግዚአብሔር አምላክ ዘመናችሁን ለያይቶ ያስቀራችሁ እናንተ ክፉ መርዛማ እባቦች ማለት ነው። ወይኔ ብስማም ብትሰውኩ ተገልባባጭ ጉቲ ነው ነው ሰው ተገለባባጭ ቦቲክ ነው። አንዳንድ ዩቲዩበሮች እስቲ ዛሬ ደግሞ ምን ብላችሁ ሰርታችሁን? አይወዳትም፣ ፍቅር የለውም፣ ልዩ ከልዑል ጋር ስትሆን ልዩ እንዲገላመጣት እሱ የሚወደ ልዩ ነው ብላችሁ የሰራችሁት ዩቲዩበሮች ግን ምን ይውጣ። ዛሬ ደግሞ ምን ብላችሁ ሰርታችሁ? እኔማ እናንተንም እየገባው አዳመጣለሁ። እረ በስመ አብ፣ የራሳችሁን ደስት ህይወት አሟሙቁ። የራሳችሁን ኑሮ እንትን ለማለት ሞክሩ። የሰው ህይወት ውስጥ ገብታችሁ ልክ ኩላሊትና ልቡን እንደመረመራችሁ አይወዳትም፣ አያፈቅራትም፣ ራሷ ሄሉን ጎርቷት ሄደ፣ ሰብሯት ሄደ፣ ሶስተኛ ሰው ሰበራት፣ ቅስሟን ሰበረ። ቅስማችሁ እድሜ ልኩን ይሰባበር፣ ምድረ ብጉንጃ ሙላ። አቤት ዩቲዩበሮች ግን አቤት! ዩቲዩበሩ እንደው ለእናንተ እልህ እንደው መድኃኒዓለም እነሱን ለወግ ለማረግ ለሰርግ ያብቃችሁ። ደግሞ ያበቃችኋል። እግዚአብሔር ያጣምረውን ፍቅር ማንም አይለየው፣ ንም አይለይ። ደግሞ ወደ የእሷ ወዳጆች መስለው እኮ ነው። እናንተ ቆይ፣ ግን እንደው ሄሉ ያብ ለይታችሁ ስትወቅጦ የምትወድነው እንደሚመስላችሁ ለጌታችሁ ስትወቅጧት ደስ የሚላት ነው እንደም ይመስላችሁ። እናንተ መርዛማዎች፣ ለማንኛውም ይህን የወደች የሚመፈውቃችሁ እንኳን ደስ አላችሁ። ጠላት አይኑ ያየ ጆሮ እየሰማ ለላይ ላይ ማለት ነው። ጠላቶች ያብዳሉ። ስትሳደቡ ለነበራችሁት እናንተ መድኃኔ ዓለም እንደ እድሜ ልካችሁ ስድብ እናንትን እግዚአብሔር አምላክ በህይወታችሁ ይልቀቅባችሁ። ከባሎቻችሁ አያስማማችሁ። የያዛችሁት ፍቅረኛ ራሱ ሁሌ እየደበደበ እየሞለጨ ይሸኛችሁ። እሱን እንደሞለጫችሁ። ስለማንኛውም ወዳችኋሉ፣ አክብራችኋሉ። መልካም ምሽት። ምን ታዘባችሁ? ከኮሜንት ውስጥ ይጻፉልን። በቀደም ሲራገጡ የነበሩ ዛሬ እንደ ቦቲ ተቀይረው ደግሞ ሲጻፉት ካለም ጻፍ ጻፍ አርጉልኝ ሸው